ነጫጭ ጥቁረቶች ከሚለው ታሪክ ከክፍል 18 የቀጠለውን ይዤላችሁ መጥቻለሁ። ፈርዶስ ቁርሶን ሰርታ አቀራርባ እንድንበላ ልትጠራኝ ስትመጣ አልጋው ላይ ተዘርሬያለሁ። ከዓይኔም ባይ ጎርፋል እንሰቀሰቃለሁ። ፈውዛኔ ምን ሆንክብኝ አለችኝ እየተንደረደረች መታ አንገቴን ቀና እያደረገች በጣቶቼ ላፕቶፑን ጠቆንኳት። ሄዳ አነበበችው። ፊቷ ደም እንደለበሰ ወደ እኔ ዞራ፣ ብሩክ አንተን ከዳህ አለችኝ። ስለ ብሩክ ታውቅ ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ምንድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ፍርዶስ ከኔ በላይ መበሳጨት ጀመረች። ለኢክራም እኮ መልአክ ነበር። ፈዊ ምላሿ ይሄ ነው አለችኝ። ንዴቷ ይበልጥኑ እየተቀጣጠለ አልጋው ላይ ከወገቤ ቀና ብዬ ተስተካክዬ እየተቀመኩ ብዙ ጊዜ ያለመድሽ ያለመድሽ ውሻ ነው የሚነክስሽ አልኳት። ፈዊ እክሩን ቆንጆ ቅጣት ልትቀጣት ይገባል አለችኝ። ፈርዶስ ግድግዳውን እየደባበሰች እንዴ እብድ ጮክ ብዬ! እንደ እብድ ጮክ ብዬ እየሳኩ ኢክራም እኮ ቅጣት አያስፈልጋትም። እኔን ከይታ ብሮኬ ላይ የወደቀች ቀን እራሷን ቀታለች። ንጹህ ልቤን ፈርግጣ ፊልም ላይ ስትመለከተው የኖረችውን ዝቅጠት ለመተግበር ስትሞክርና ከቅዱሳን ተራ ስትወጣ ያኔ ራሷን ቀታለች። እኔ መቅጣት አይጠበቅብኝም የሚታዘንላት ለንግስትነት የታጨች ውብ ከመሆን ማንም እንዳሻው የሚጨልፋት ርካሽ መሆንን ስትመርጥ ያኔ ራሷን ቀታለች። ንግግሬ ሲያልቅ ሰውነቴ መንዘፍዘፍ ጀመረ። እየተንሰቀስኩ አለቀስኩ። በህይወቴ እንዲህ ያለቀስኩባቸው ቀናት ዛሬ እና እክሩ ልታገባ ስትናቸው፣ ሁለቱም በእክሩ ምክንያት ደካማ ጎኔ ሴት ናት። ከሴት ደግሞ ኤክራም። ፈርዶስ ለቅሶዬ ሲበረታ አልጋው ላይ ከጎኔ ቁጭ ብላ ማባበል ጀመረች። በእጆቿ እንባዬን ጠረገችልኝ። ደንዝዣለሁ። ብደብደብም የሚሰማኝ አይመስለኝም። ፈርዶስ እጆቿን ወደ አንገቴ ወሰደቻቸው። ከንፈሬ ላይ ተለጠፈች። እኔ አያታለሁ። ላስቆማት አልቻልኩም። ደንዝዣለሁ። ዓይኔ እያየ ስልኳን አውጥታ ከንፈሬ ላይ እንደተጣበቀች ሰልፊ ፎቶ አነሳች። ፍርዶስ ውርርዷን ፈጸመችብኝ። አደነኳት። ምንም የሥነ አእምሮ ምሁር ብትሆን ሴት ልጅን ተንኮል አትበልጣትም። ዛሬ ካፌ ሳይሆን ካፌ ሳይሆን ቤት እንድንገናኝ ያደረገችው አጋጣሚው ለመጠቀም ብላ ነበር። በንጹህ አእምሮ ብሆን ኖሮ ሁሉም ይገባኝ ነበር፣ ግን የኤክራም ጉድ ለማየት መጓጓቴ ፍርዱ ተጠቀመችበት። ፍርዱ ባደረገችው ነገር ምንም አልጠየቅኳትም። እልህ ተያይዘን ነበር፣ እሷ አሸነፈች፣ አለቀ። የአእምሮዬ ሲረጋጋ ፍርዱን በአክብሮት እንድታቆም ጠየቅኳት። ወደው አቆመች። አየኋት። ቆንጆ ናት። ከኤክራምም የበለጠች ቆንጆ ግን በስርዓት በፍጹም ስለ ሴት ማሰብ ስላልፈለኩ በሰዓቱ በፍጹም ስለ ሴት ማሰብ ስላልፈለግኩ ትቻት ወደ ሳሎን ሄድኩ። ፍርዱ የሰራችውን ቁርስ ላይ እልህን ተወጣሁበት። ፍርዱ መታ፣ አብረን በልተን ተያይዘን ከቤት ወጣን። ክፍል አስራ ዘጠኝ የመጨረሻው ክፍል። ፍርዶስ የተሰማኝን መሰበር ስለተረዳችው ያን ሰሞን ከጎኔ አትጠፋም ነበር። ትምህርት እየቀረች ሁላ እኔ ትምህርት የሌለኝ ሰዓቶችን አብራኝ ታሳልፋለች። የይክራምን መንፈስ እየቀለ እየለቀቀኝ የይክራም መንፈስ እየለቀቀኝ ነው መሰል ግጥን ጻፍኩ፣ ለፍርዷ አነበብኩላት። ፀሐዩ ጠቋቁሮ፣ ሰማይ ጠል ለበሰ፣ የክህደትሽ ክፋት ብዕሬን ነቅንቆ፣ ጉድሽን አዳረሰ ዱላ አልማዘዝም ከድታኛለች ብዬ፣ እቸልበታለሁ በብዕር መቅጣቱን በፍቅር አባ ብዬ። እኔ ከጀርባዬ ሲሰራ የነበረውን ድራማ እንዳውቅ ብሩኬም ሆነ ኢክራም እንዲያውቁ አልፈለግኩም። ትንሽ ጊዜ ብሩኬ እና ኢክራም ላይ መዝናናት ፈለግኩ። ብሩኬን እንደ ድሮ በስርዓቱ አገኘዋለሁ። ቤቱ ሳይቀር እየሄድኩ አብሬው አሳልፋለሁ። የማውቃቸውን ነገሮች እጠይቀዋለሁ፣ በውሸቱ እዝናናለሁ። ኤክራምን ፌስቡክ ላይ እንደ ድሮው አወራታለሁ፣ ልክ ምንም እንዳልተፈጠረ። በነገራችን ላይ ፍርዱ የኤክራምን የፌስቡክ ፓስወርድ አሳይታኝ ስቄ አላበራሁም። ብሩክ ነበር ፓስወርዷ። ብሩክ የሚል ስም ይዞ አሁን ሰው እንደዚህ አይነት ተግባር ይፈጽማል። ለነገሩ በስም ከተባለ የነብዩ ስም ይዘው እንዲህ ርካሽ ተግባር የሚፈጽሙ አይጠፉም። እምነት እንዴ ከተሸረሸረ መልሶ ማምጣት አይቻልም። ፈረንጆቹ እምነት እንደ ድንግልና ነው፣ አንድ ጊዜ ከጠፋ መልሶ ማምጣት አይቻልም የሚሉት ለዚህ ይመስለኛል። ጊዜው እየገፋ ሲመጣ ህመሙ ውስጤ ማበቁ ስለሰለቸኝ ብሮኬን ላልናግረው ወሰንኩ። ብሮኬ ጋር ደወልኩለት። እነ ሄኖክ ሰፈር እንደሆነና ሲመለስ እንደሚደውልልኝ ነገረኝ። እኔ ሄኖክ ሰፈር ማለት እነ ኤክራም ሰፈር ማለት ነው። ከእሷ ጋር እንደሆነ እርግጠኛ ሆንኩ። ሲመለስ ደውልልኝ አገኘሁት። ሳየው ሳቄን መቆጣጠር አቃተኝ። እየሳኩ የት ነበር ካልኩት በጥርጣሬ አይኔን እያየኝ እዚሁ ነበርኩ፣ ባክፍ ማድያው ጋር ማደያው ጋር ምናምን ብሎ ቀባጠረ። ዛሬ እውነት እውነቷን እንድናወራ ስለፈለግኩ በአይኔ የት እንደነበርክ እንደማወቅ የሚያሳይ ምልክት ሰጠሁት። የስነ አእምሮ ተማሪ ነኝ፣ ሰውን በንግግር ውስጥ ችግሩን ተረድቶ ማከም ነው የማምረው የምማረው። ያወቅኩ መሆኑን ስለጠረጠረ እየሳቀ ባክፍ፣ ከሚስት ጋር ነበርኩ አለኝ። የሚስትነት ስሟን ለኔ ተግባሩን ደግሞ ለሱ ከፋፍሎት መሆን አለበት። ከሚስት ጋር ያለኝ፣ ሚስት ስትል አስታወስከኝ። ባይዘወይ፣ ሰሞኑን የሆነ ሰው አካውንቷን ሀክ አድርጎት ነበርና ከብዙ ሰው ጋር ያደረገቻቸውን ምልልሶች በሶፍት ኮፒ ተዘጋጅተው ሊላኩልኝ ነው አልኩት። ብሩኬ ደነገጠ። ማን ነው ይሄ ባለጌ የሰው አካውንት ሀክ የሚያደርገው አለኝ እየተበሳጨ? በውስጤ እስቃለሁ አላወኩም! ግን የሚጠቅምህን ነገር አግኝተንበታል ነው ያለኝ እነሱ ከኔ የሚፈልጉት ነገር ስላለ ጊብ ኤንድ ቴክ መሆኑ ነው አልኩት ፊቱን እያነበበ ከብሩኬ ጋር እያወራን የነበረውን ወክ እያደረግን ነበር ወክ እያደረግን እነረውና ቤት አካባቢ ደረሰን ብሩኬ ወሬ ለማስቀየር ይሁን አላውቅም፣ አንተ ግን እምነትን ልበላት ልብላት ስልህ እምቢ አልክ አይደል አለኝ። የሮይናን እህት እምነትን ነው። ፈገግ ብዬ ብሩኬ፣ ቆይ ስንቱን ልተውልህ አልኩት። ብሩኬ እንደ ድንጋይ ደርቆ፣ ማንን ደርቆ ማንን ተውክልኝ አለኝ። እየሳኩ ከእምነት ሌላ ምድር ላይ ያሉትን ሴቶች ሁሉ ትቼልሃለሁ ብዬ አስቀየስኩ። ብሩኬ የኢክራምን አካውንት ሀክ መደረጉ በጣም አንገብግቦታል። ፈውጌ ጓደኛ አይደለም፣ ቢያንስ የኔን እንዳይልኩልህ አድርግ አለኝ እንዳይልኩልህ አድርግ አለኝ። ያንተማ ቢላክልኝም ምንም የሚያስጨንቅህ ነገር የለም እኔ ነኝ መነበው። አንተ ከኔ ደብቀህ ከኢክራም ጋር የምታወራው ነገር ስለሌለ አትጨነቅ፣ አልኩት ከጀርባዬ ጭንቅላቱን ይዞ ቆሞ ፈውዛኔ ከነብብከው ያጣላናል አለኝ። የእውነት እኔን ከመረጠ መጀመሪያ እሷን እምቢ አይልም ነበር። አንቺው ታመጩ፣ አንቺው ታሮጩ አሉ። ውድና የተከበሯቸው የቻናሌ ቤተሰቦች ክፍል 19 እዚህ ላይ አንብቤላችኋለሁ። መጨረሻውን የምጨርስላችሁ ይሆናል። በጣም ረዥም ስለሆነ ነው ያልጨረስኩት። በመጨረሻው እስከምንገናኝ በያላችሁ በሰላማችሁ ይብዛ። ለነበረን ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ